ሰላም ጤና ይስጥልን የተወደዳቸው የሚዲያችን ተከታታዮች ለሰዓቱ የተሰሙትን አዲስና ሰበር የድል መረጃዎችን እናስደምጣቸዋለን። መረጃው ለሁሉም እንዲደርስ እናንተ ደግሞ ቪዲዮን ላይክ፣ ሼር እና ሰብስክራይብ እያደረጋቸው እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ በጦር ሜዳ እያገኛቸው ያለው ድሎች ወደፊት መረማመጃ በማድረግ ትግሉን አጠናክሮ እና አድማሱን እያሰፋ ይገኛል። የብልጽግናው አገዛ በበኩሉ በብሪት ተወጥሮ በከፈተው እና እስካሁን እያደረገ ባለው ጦርነት ከፍተኛ ሽንፈት እያስተናገደ ነው በዛሬ 2 ምህዳር 8 2018 ዓመተ ምህረት በሎ ቤታ አማራ ከመቄት ወደ አግሪት በመኪና ተጭኖ ሲንቀሳቀስ በነበረ የብልጽግና የጦር ሰራዊትና አማራ ፋኖ ኃይሎች መካከል በተደረገ አውደ ውጊያ የብልጽግና ጥምር የጦር ሰራዊት ጥቃት ማስተናገዱ ነው የታወቀ ውጊያው የተጀመረው ትናንት ምሽት መሆኑን ሲነገር የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር የአንሻ ክፍለ ጦር አመሻሽ ላይ ባደረገው የደፈጣ ጥቃት በአንድ ካሶኒ ተጭኖ ሲንቀሳቀስ በነበረ የብልጽግና የጦር ሰራዊትን አመድ አድርጎታን የተባለ በደፈጣ ጥቃቱ ከ10 በላይ ሙት ሲደረግ፣ 17 በላይ የሚሆኑ ደግሞ ከባድ ቁስለኛ ማድረጋቸው መቻሉን ከቦታው የደረሱን መረጃዎች ያመላክታሉ። ሆኖም በቀጠና ትናንት የጀመረው አውደ ውጊያ ተስፋፍቶ ቀጥሎ ዛሬ ውጊያው ሲደረግ መዋሉ ሲነገር፣ በዛሬው አውደ ውጊያ አንድ የብልጽግና ወታደራዊ አመራር ጨምሮ በርካቶች መቄት አካባቢ ላይ ተደምሷል። በተመሳሳይ በሸዋ ቀጠና ዛሬም ውጊያው ሲደረግ ውሎ የፋኖ ኃይሎች ድሎችን አስመዝግበዋል እንደ ምንጮቻችን ገለጻ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የከሰም ኮር ነበልባል ክፍለ ጦር ዛሬ አስረሳይ ድል ማስመዝገቡ ነው የታወቀ ውጊያው የተደረገው በአሳምነው እዝ በነበልባል ክፍለ ጦር ና በመንግስቱ ወታደር መቶ አራተኛ ክፍለ ጦር የኮማንዶ ኃይሎች መካከል ሲሆን በውጊያው በርካታ የመንግስት ኃይሎች መደምሰሳቸውና መቁሰላቸው እንዲሁም መማረካቸው ነው ተሰማ። ምንጫችን በነገሩን መረጃ መሰረት የአገዛዙ የኮማንዶ ኃይሎች እርምጃ የተወሰደባቸው ከምንጃር ሸንኮራ ወደ በረት ወረዳ ሬሽን አድርሶ ሲመለስ እንደሆነ ነው የደረሱን መረጃዎች ያመላከቱ የነበለዋሉ ክፍለ ጦር የጀኔራል ተፈራ ማሞ ብርጌድ የናደው የሻለቃ ፋኖ አባላት አሮየ ምንጃር ተብሎ በሚጠራው አካባቢ በወሰዱት መብረቃዊ የቦም ጥቃት እና የጭበጣ ውጊያ ከፍተኛ የሆነ የሰውና የንብረት ኪሳራ አገዛዙ ደርሶበታል። በጥቃቱ የተደ ናገጠውና ከጥቃት ያመለጠው የመንግስት ወታደር በእጁ ላይ ይገኝ የነበረውን ከቀላል እስከ ከባድ መሳሪያ በመጠቀም ጥቃቱን ለመቀልበስ ሲሞክሮ የነበረ ቢሆን አልቻለም። በቀጠናው ከገባውና ከተሳፈረበት ካስትሮ መኪና ሁለቱን ከነሰራዊቱ ከጥቅም ውጭ በማድረግ የፋኖ ኃይሎች ድል ተቀዳጅተው በሰላም ወደ ቀጠናቸው መመለሳቸው ይፋ ተደርጓል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ውጊያ ያደረጉ ሲሆን ኢትዮጵያ ከሱዳን ጋር የምትዋሰን በትን ዋናው ኮሪደር መያዛቸው ታውቋል። ሰሞኑን የመንግስት ወታደር ኮሪደሩን ለማስለቀቅ በሚል ኃይል በማስገባት ከባድ ውጊያ ከፍተው የሰነበቱ ቢሆንም የፋኖ ኃይሎች ባደረጉት ጠንካራ መከላከልና ማጥቃት እቅዳቸውን አክሽፈውባቸዋል። ይህ የመተማው የሰሞኑ ጦርነት ዓለም አቀፋዊ ብዙሃን መገናኛዎችን ቀልብ እየሳበ ይገኛል። በዚህ ጦርነት በርካታ የመንግስት ወታደር በፋኖ መማረካቸውም እየተነገረ ነው። ሁኖም ኮሪደሩን ለማስ ለቀቅና ለመያዝ ለሚያዝ እየገባ ያለው የመንግስት ወታደር እየቀመሰ አሁንም ወደ ኋላ እየተመለሰ ነው።